አንድ መምህር ትምህርት ሲያቀርብ መጀመሪያ አስቦ ጽፎ ተዘጋጅቶ ቀርጾ ወደ እናንተ እስከሚደርስ ድረስ ትምህርቱ ብዙ ጊዜ ይፈጃል፣ ድካም አለው። አንድ ሰው ግን በስልኩ ይህንን ትምህርት የሚያይ ሰው ሰብስክራይብ ለማድረግ ምንም አይነት ድካም አይጠይቅም። ሰብስክራይብ አድርጎ የደውል ምልክቱን መጫን ነው። ከዚያ ላይክ፣ ሸር ማድረግ ምንም አይነት ድካም አይጠይቅም። በአንድ ደቂቃ ምናልባትም ከአንድ ደቂቃ ባነሰ በሴኮንዶች ውስጥ ሊሰራ የሚችል ስለሆነ ሁላችሁም ሚዲያው እንዲያድግ በየጊዜው የሚለቀቁ ትምህርቶችም እንዲደርሷቸው ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑ፣ ለሌሎችም እንዲደርስ ሸር አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየታችሁንም እንድትሰጡ በትህትና እንጠይቃለን። ጥሩ ምንጭ ሚዲያ የሁላችንም ሚዲያ የሐዋርያትን ትምህርት ክርስቶስ ለሐዋርያት ያስተማረውን ማንም ያልበረዘውን እውነተኛውን ትምህርት የምናስተላልፍበት ሚዲያችን ነው። ንጹህ ነንጭ ዛሬ የምንነጋገረው ሥዕል የሚቀድደው ማን ነው? መናፍቃን ሥዕልን ለምን ይጠላሉ? እንደዚህ ያሉ ክስተቶች ሲከሰቱን የኦርቶዶክሳውያን ምንድነው ማድረግ ያለብን? ከኛ ምን ይጠበቃል? የሚሉ ሶስት አጫጭር ጉዳዮችን አይተን ነው ቪዲዮችን እናጠቃልለው። የመጀመሪያው ስዕል የሚባለው እግዚአብሔር አምላካችን በጥንተ ፍጥረት በሥነ ፍጥረት ሰውን እርሱን አስመስሎ ፈጥሮታል። ሰው ሲታይ እግዚአብሔር ይታያል። ቅዱሳን መላእክት አዳምን ሲያዩ ራሱ እግዚአብሔርን እንዳዩ ነው የሚሰማቸው። ለምን ሰው በእግዚአብሔር መልክ አምሳል የተፈጠረ ስለሆነ ማለት ነው። ስለዚህ ስዕል የምንለው ገላጭ ነገር ነው እግዚአብሔር አብ ልብ፣ እግዚአብሔር ወልድ ቃል፣ እግዚአብሔር መንፈስ ቅዱስ እስትንፋስ እንደምንለው በሰው ውስጥ ቃል፣ ልብ፣ እስትንፋስን አኑሮ እግዚአብሔር ሰውን ከዚህ ሲፈጥረው በዚህ ሲፈጥረው ገላጭ እግዚአብሔርን ገላጭ የሆነ ፍጥረት ሰው ነውና ሰው እግዚአብሔር የሚታይበት ሥዕል ተብሎ ይገለጻል ማለት ነው። ይህንን ሥዕል በመጀመሪያ ያጠፋው ዲያብሎስ ነው። መጀመሪያ ወደ አዳም ወደ ሄዋን ሄደ። ወደ አዳም ሄደ። ወደ ሄዋን ሄደ። በሄዋን በጆሮዋ ክፉ ምክር መከረ። በዓይኗ እንድትመኘው አደረገ። በእግሯ ሄዳ በእጇ ቀጥፋ በአፏ እንድትበላው አድርጎ ሥዕለ እግዚአብሔርነቷ እንዲጠፋ የንጽህና የመረጋጋት የማስተዋል ባለቤት የሆኑት አዳምና ሄዋን፣ እነዚህ ሁሉ ጠፍተውባቸው የመጨነቅ የመረበሽ የስደተኛነት የመጻተኛነት ስሜት እየተሰማቸው በስደተኛነት በመጻተኛነት ከገነት ወጥተው እንዲኖሩ ያደረጋቸው ሥዕልነታቸውን የእግዚአብሔር መገለጫነታቸውን ያጠፋባቸው በመጀመሪያው ዲያብሎስ ነው ማለት ነው። ስለዚህ ሥዕልን የሚቀደው የመጀመሪያ አዳምና ሄዋንን ሥዕልነታቸውን ያጠፋባቸው እርሱ ራሱ ነው ማለት ነው፣ ዲያብሎስ ነው። ጎርጎሬውስ የሚባለው የቤተክርስቲያን መምህር አባት ቀዳሚ ሰውሃብን አርአያሁ ክብርተ ይላል። መጀመሪያ እግዚአብሔር የተከበረች መልኩን ሰጥቶ ነበር ይላል። በመልኩ እንደፈጠረን የእግዚአብሔር መገለጫዎች ገላጭ ምስሎች እንደሆነን ሲያስረዳ ማለት ነው። መናፍቃንም በዚህ ጉዳይ ከአባታቸው እነርሱ ላይ ያውቁት ይችላሉ፣ ግን በጆሯቸው አሾክሽኮ በልባቸው አስረግጦ ባይናቸው አሳይቶ አስጠልቶ በእጃቸው እንዲቀዱት ቦታ እንዳይሰጡት ክብር እንዳይሰጡት የሚያደርጋቸው የመጀመሪያው አዳምና ሔዋንን የእግዚአብሔር መገለጫነታቸውን ያጠፋባቸው ዲያብሎስ ነው ማለት ነው ይህንን ከዚህ መማር ተገቢ ነው ሌላ ማንም አይደለም ስጋዊ ስሜት አይደለም ስጋዊ መንፈስ አይደለም ሰይጣናዊ መንፈስ ነው ስዕልን የሚያስጠላ ለምን ስዕል በትክክል ገላጭ ስለሆነ ማለት ነው ገላጭ ስለሆነ ጌታ በወንጌል እናንተስ የአባታችሁን ስራ ትሰራላችሁ ይላቸዋል አይሁድን። እሱ ከቀድሞ ጀምሮ ነፍሰ ገዳይ ነው ይለዋል ዲያብሎስን። በቃየል አድሮ አቤልን እንዳስገደለ አሁንም እነሱ ክርስቶስን ሊገሉ ተዘጋጅተው ስለነበረ የአባታችሁ የዲያብሎስን ስራ ነው የምትሰሩት ይላቸዋል። ዛሬም ስዕልን የሚቀዱ ሰዎች የአባታቸውን ስራ ነውና የሚሰሩት መንፈሱ ከዚያ የመጣ ነው ማለት ነው። ሁለተኛው በእግረ መንገዳችን ላይ በነገራችን ላይ በሥዕል ምክንያት በዓለም ላይ ጦርነት ተነስቶ ያውቃል። የመስቀል ጦርነት፣ የሥዕል ጦርነት የሚባል አለ። አደገኛ ነው፣ ጉዳዩ ቀላልም አይደለም፣ እንደ ቀላል አይታይም። ክርስቲያኖች ቀለም፣ ወረቀት ያለበት ሥዕል ሥዕልን አያመልኩም። ይሄ የተከለከለ ነው። ይሄ ለእኛ የሚነገር አይደለም። እኛ በአካል ሦስት በስም ሦስት በአምላክነት አንድ ብለን የምናመልክ ሰዎች ስዕል የምታመልኩት ብሎ አንድ ሰው ሊነግረንም አይችልም፣ ሞራልም የለውም። እንደዛሬ ነገሮች ባልተመቻቹበት የህትመት መሳሪያዎች በሌሉበት ጊዜ ብራና ፍቀው ጾመኞች ስለሆኑ የበጉን ስጋ የፍየሉን ስጋ ሳይበሉ ቆዳውን ብቻ እየፋቁ ስጋውን ላወሬ እየሰጡ እነሱ ቆዳውን እየፋቁ ቀለም ቢያጥርባቸው ደማቸውን በደማቸው ጽፈው ነው መጽሐፍትን የሃይማኖትን ትምህርት ለኛ ያደረሱልን እኛ የነዚህ አባቶችን ትምህርት ይዘን በስዕል እንወቀስ አይገባንም ማለት ነው። የሐዋርያት ሁሉ ትምህርት አላማው ክርስቶስን በሰው ልቦና መሳል ነው። በልብ የሚሳለው በአይነ ሲታይ ነው። ስለዚህ ክርስቶስ እንዲሆነ ተሰቀለ ብለው ያዩትን ሐዋርያት ስለው በስዕል መልኩ ለተከታዮቻቸው አስረዱ ተከታዮቻቸውን ለተከታዮቻቸው አስረዱ። የሐዋርያት ትምህርት ድንግል ይችናት የወለደችው ይችናት፣ ብለው መልኳን የእመቤታችንን ውበቷን በተቻላቸው መጠን በስዕል ላይ አስረዱ። በተከታዮቻቸው ተከታዮቻቸው ሲዋደድ እኛ ላይ ደረሰ። የእመቤታችን ስዕል የአምላክናት ስዕል ልጇን ታቅፋ ስናይ፣ ስትሰደድ ስናይ፣ በቤተልሔም ልጇን በግርግ ማስተኝታ ስናይ ከጌታ የተለየ አይደለም የተለየ አይደለም። ድንግል ማርያምን ሳያይ ጌታ ማየት አይችልም። በስጋ ልክ ጌታ ከኔ በቀር ወደ አብ የሚሄድ የለም እንዳለ ወልድ ከአብ ተወለደ ካላሉ አብን አብን አባት ካላሉ ወልድን ወልድ ማለት እንደማይቻል ሁሉ ድንግልንም በስጋ ካላዩ በስጋ ክርስቶስንም አይታይም። ለዚህ ነው ማቴዎስ ምዕራፍ ሁለት ላይ ወረከብዎ ምስለ ማርያም እሙ ይላል ህፃኑን ከእናቱ ከማርያም ጋር አገኙት ነው የሚለው። ያለ እናቱ ህፃኑ አይታወቅም። ብዙ ናቸው ህፃናት። ኢየሱስ ነን የሚሉም ብዙ ናቸው። በአለም ላይ ክርስቶስ ነን የሚሉት ብዙ ናቸው። በድንገት ከድንግል የተወለደ አባቶቻችን ሐዋርያት በስዕል፣ በጽሁፍ ሃይማኖትን ሲያስረክቡ ይሄ ነው እዩ ተረዱት ሲሉ ከኛ ዘንድ ደረሰው። የሃይማኖት ማስረገጫ ነው፣ ገላጭ ነው ይሄ። ስለዚህ ስለ ስዕል ያለን ትምህርት ይሄ ነው ማለት ነው መናፍቃን ለምን ስልን ይጠላሉ ካልን ጌታ ለሙሴ አህዛብን ጣዖታቸውን አፍርሱ ምስሎቻቸውንም ስበሩ ብሏቸዋል ለምን ጣዖቱ ይመለካል ምስሉ ደግሞ ወደ አምልኮት ይስባል ምስል በጣም ገላጭ ነው ስዕልም እንደዚያው ማለት ነው የሚገልጥ የሚስብ ስለሆነ ህዝቡ በዚያ እንዳይሳቡ እንዳይማረኩ ስበሩ፣ ስዕሉን አጥፉ ተብለዋል ለእስራኤል። ስለዚህ መናፍቃን ስዕልን የሚጠሉት መናፍቅ ማለት ከፍሎ ያመነ ማለት ነው። ክርስቶስ ተወለደ ይልና፣ እንደት እንደት እንደት ተወለደ? መቼ ተወለደ? ከማን ተወለደ? ዝርዝር ሁኔታው ላይ ብዙ አያምንም። በቃ ተወልዷል ብቻ እንትን የሚል ማለት ነው። ተሰቀል ይላል። መቼ ተሰቀለ ስለ ስቅለቱ ዝርዝር ነገር የተጻፈውን የተነገረው እንትን ቤት አብራራልኝ ሲሉት እሱም እሱ አያምንም እሱም አያብራራም። ከፍሎ አማኝ ማለት ነው። ስዕል ከፍሎ ከማመን ያስወጣል። ጢባሬውስ የሚባለው ንጉስ በመጀመሪያው መቶ ክፍለ ዘመን የነበረ ዮሐንስ የጌታን መሰቀል ሲነግረው በቃል አልረዳለው፣ ጨርሶ አልገባለውም። እዚያ ዮሐንስ በነጭ ወረቀት ላይ ክርስቶስ እንደተሰቀለ ስሎ አሳየው። ይሄ ቤተክርስቲያን ታሪክ ያለ ነው። ከፍሎ ከማመን ያወጣል ሲል። ስለዚህ መናፍቃን የሚጠሩት የተሰሩበት ትምህርት ከፍሎ ማመን ነው፣ ወይም በጌታ ድንሃል ብቻ በእምነት ብቻ ማለት ነው። አዎ የዳነው በክርስቶስ ነው፣ እሱ በከፈለው ዋጋ ነው። የክርስቶስ መስዋዕትነቱ ከነሙሴ መስዋዕት ከመልከጼዴቅ መስዋዕት ከማንም ጋር አይገናኝም። በሞቱም ሞታችን ጠፍቷል። ብዙ ነቢያት ከዛ በፊት ሞተዋል። በሰማዕትነት ሞተዋል። የማንም ሞት የአዳምና የሔዋንን ሞት ሊያርቅ አልቻለም። መርገምን ሊያጠፋ አልቻለም። በግፍ የፈሰሰው የአቤል የናቡቴ ደም ገነትን አልከፈተም። የክርስቶስ ደም ነው ገነትን የከፈተው። ይሄ የቤተ ክርስቲያን ትምህርት ነው። ምንድነው የሚለው ሊቁ አቤል ሞተ በእንተ ብእሲቱ ወናቡቴ ተቀት ለበእንተ ርስቱ። አቤል ስለሚስቱ ሞተ፣ ናቡቴም ስለርስቱ ሲል ተገደለ። ሁሉም ግፍ ነው፣ በግፍ ነው ሁሉም የተገደሉት። ወክርስቶስ ሰ ሞተ በእንተ አን በእንተ ቤተ ክርስቲያኑ በእንተ እልያሁ ወበእንተ ቤተ ክርስቲያኑ። ክርስቶስ ግን ስለወገኖቹ፣ ስለምእመናን፣ ስለአንዲት ቤተ ክርስቲያን ሲል ሞተ። ሞቱም ዓለምን አዳነ። ይህ ቤተክርስቲያን ትምህርት ነው። ማንም ሰው ተነስቶ እናንተ በክርስቶስ ሞት አታምኑም ክርስቶስ አዳነን ብላችሁ አታምኑም ሊለን አይገባም፣ ትጠላጠላላችሁ ሊለን አይገባም። ከፍሎ የሚያምነው ጴንጤ ነው፣ ሌሎች በዚያ ግሩፕ ውስጥ ያሉ ናቸው ከፍለው የሚያምኑት ማለት ነው። ምግባር ሃይማኖት ብቻ ይላሉ። ይህ ከፍሎ ማመን ነው። ምግባር ብቻ የሚልም ከፍሎ ማመን ነው። ሰው ክርስቶስ ብቻ ሲል ዝርዝር ሁኔታውን ማስረዳት አለበት። ክርስቶስ ብቻ ሲል ከማን ተወልዶ ክርስቶስ ብቻ አዳነን ስንል ይሄ የቤተክርስቲያን ትምህርት ነው። ምክንያቱም በዕለተ ዓርብ ሁለት ወንበዴዎች ነበሩ የተሰቀሉት አብረው፣ ሁለቱም ወንበዴዎች ደማቸው ፈሷል። የትኛው በቀኝም የተሰቀለው ቢሆን በግራ የተሰቀለውም ቢሆን ለድኅነታችን ታክል አስተዋጽኦ የለውም። በመካከል የተሰቀለው አይሁድ ከኃጢአተኞች ጋር ቆጥረው የሰቀሉት የክርስቶስ ደም ነው መርገማችንን ያጠፋው። ያ ደም ግን ከድንግል የተወሰደ ደም ነው። የተወጋው ጎኑ፣ የተገረፈበት ጀርባው፣ መራራ ሐሞት የተጠጣበት ከድንግል የተወሰደ ነው። ስለዚህ ሊቀ ካህናቱ ክርስቶስ በማህፀን ዘጠኝ ወር ከአምስት ቀን የከተመብሽ ረቂቅ ከተማ ሆይ እንላታለን ድንግል ማርያም። ስለ ማርያም ያለን አስተምህሮ ይሄ ነው። የሁሉ መጋቢ ጡትሽን ተመግቦ ያደገብሽ ሆይ እንላታለን። የፍጥረት ሁሉ ፈጣሪ እናቴ ያለሽ እንላታለን። እሱንም ስንለምነው ስለጠባቸው ጡቶቿ፣ ስላዘለች ጀርባዋ፣ ዘጠኝ ወር ከአምስት ቀን ስለተሸከመ ማሐፀኗ ስላቀፈች ጭኗ እያለን ክርስቶስን እንለምነዋለን። በነገር ማርያም ላይ ያለን አስተምህሮ ይህንን የመሰለ ነው እንጂ ክርስቶስ በዕለተ ዓርብ ሲሰቀል በእኛ ድህነት ላይ እሱ 99% ሆኖ ወና 1% ሌሎች ሞልተውለታል እያልን አይደለም። ሁሉንም በየደጁ ነው የምንናገረው። ቅዱሳን ሐዋርያቱም የክርስቶስን ማዳ ለኛ ነግረውናል። ያንም ማዳ ለኛ ሲያደርሱ መከራ ተቀብለዋል። በዚያ በመከራቸው ቃል ኪዳን አላቸው። እንኳን ደማቸውን ላፈሰሱበት ቀዝቃዛ ውሃ እንኳን በእነሱ ስም ለሰጠሰው ኪዳን አለው በእውነት ስለ ክርስቶስ ሲል ደሙን ላፈሰሰማ ምን ያክል ይሆን ኪዳን። እንደገና ደግሞ ቅዱሳን እግዚአብሔር ሰውን ከእግዚአብሔር ለማስታረቅ ሰዎች ወደ እግዚአብሔር እንዲቀርቡ ለመለመን ከሆነ ኪዳናቸው፣ ይሄ እግዚአብሔርን ደስ ነው የሚያሰኘው። ምክንያቱም እሱ ፍጥረት ሁሉ እንድድነው የሚፈልገው ከዚያ አንጻር፣ ይሄንን በዚህ መንገድ ማየት ያስፈልጋል። መናፍቃን ግን ስዕልን የሚጠሉት ከፍለው ስለሚያምኑ ስዕል ከፍሎ ያመነን ሞልቶ እንዳመን ባለ ሙሉ እምነት እንድሆን ስለሚያደርግ ስዕልን መናፍቃን ከዚህ አንጻር አይቀበሉም ማለት ነው የመጨረሻው እንደዚህ ያለ ነገር ሲከሰት ከኛ ከኦርቶዶክሳዊ ምን ይጠበቃል መጀመሪያ የስዕልን ስርዓት መጠበቅ አለብን እኛ ስዕል በገበያ አይሸጥም ይሄ ስህተት ነው። ቤተክርስቲያን ላይ ያሉ የቤተክርስቲያን መሪዎች የቤተክርስቲያን መሪዎች ይህንን እንደተማላ ስላዩብን ነው እንጂ ስዕል አይሸጥም፣ ስዕል አይነገድበትም። እንደውም አንድ ሰው የጌታችን ስነ ስቅለቱን የሚያመለክት ስዕል ጠይቀው ሶስት ሺህ ብር ብሏቸው አረ ጌታም 30 ብር ነው ቀንስልኝ አሉት ይባላል። ይሄ ቤተክርስቲያን ላይ ያሉ አስተዳዳሪዎች ያለባቸውን ትልቅ ክፍተት ነው የሚያሳየው። ቤተክርስቲያን ውስጥ የንግድ ቦታ የለም፣ አይፈቀድም። ቤተክርስቲያን የጸሎት፣ የዝምታ፣ የምስጋና ቤት ነች፣ የመነገጃ የመሸጫ ቤት አይደለችም። ይሄ የቤተክርስቲያን አባቶች ቤተክርስቲያኒቱን እንዴት እንደዘነጓት አንዱ ማሳያ ነው። ጥቅም ከተገኘ ሱቅ ይከፈታል። ጥቅም ከተገኘ የትኛውም ነገር ይደረጋል። ጥላ ይዘቀዘቃል። ታቦት አቁሞ ይለመናል። ጥቅም እስከተገኘ ድረስ ቤተክርስቲያን ላይ የማይደረግ ነገር የለም። ይሄ ተቀባይነት የሌለው ነው። የቤተክርስቲያን ትምህርትም አይደለም። ጊዜያዊ ነው። ጊዜው ሲያልፍ ቀናተኛ ትውልድ ሲነሳ የሚቀር ነው። አሁን ላይ ያለው በላተኛው ትውልድ ጥቅም ካስገኘ ስዕል ያጫርታል፣ ስዕል ይሸጣል፣ በስዕል ይነግዳል፣ ታቦታ ቆሞ ይለምናል፣ ጥላ ይዘቀዝቃል። የእግዚአብሔር አንድነት ሦስትነት በሚነገርበት ቦታ ስለሱ ውዳሴ እንዲነገር ያደርጋል። በወሬ ለመኖር፣ በወሬ ለመክበር በእግዚአብሔር ፊት መክበር ሲያቅተው በምእመናን ፊት እልልበሉልኝ አጨብጭቡልኝ እያለ ይከብራል። ይሄ ቤተክርስቲያን ላይ ያለ የአስተዳደር ክፍተት ነው እንጂ ቤተክርስቲያን ትምህርት አይደለም። ቤተክርስቲያን እግዚአብሔር የሚመሰገንባት ቦታ ነች። እጣኑን ራሱን ንጹሕ የምንለው ፈጣሪ እንጂ ፍጡር ስለማይከብ ስለማይመሰገንበት ነው። በእጣኑ በትምህርት ወንጌል ላይም እንደዚያው ነው። የክርስቶስን ሞቱን ሕማሙን የቅዱሳኑ ወንጌልን ለማዳረስ የከፈሉትን ዋጋ የቤተክርስቲያንን ታሪክ እንናገርበታለን። ስለ ሀገር መጽናት፣ ስለቤተ ክርስቲያን አንድነት እናወራበታለን። ስለ ግለሰቦች ግን መብላት መጠጣት መልበስ መውጣት መውለድ፣ አንናገርበትም። አሁን ግን ያለው ይሄ ነው፣ በብዛት ይሄ ትልቅ የቤተ ክርስቲያን አስተዳደራዊ መዋቅርን የቤተ የቤተክርስቲያን አስተዳደራዊ መዋቅር ትልቅ ውቅድ ውድቀት ውስጥ እንደገባ ያሳያል ማለት ነው። ስለዚህ ከኛ ከኦርቶዶክሳውያን በዚህ ወቅት ምን ይጠበቃል ካለን ስለ ሥዕል መጀመሪያ እንወቅ እንረዳ። ለምንድን ነው ሥዕሉ በየመንገዱ ሲረገጥ የሚውለው ለምንድን ነው? ያው እኮ ነው፣ መቀደድ እኮ ነው። ልዩነቱ ያኛው እንታመጣላችሁ በሚል ስሜት መሆኑ ነው። ለምንድን ነው ቤተክርስቲያን ውስጥ መነገጃ የሆነው? በስንት በሐምሳ በአርባ ሜትር እንኳን ርቀት ሳይኖረው ማለት ነው። በቃ ብር ካስገኘ እንደዚያ ነው። ቤተክርስቲያን ውስጥ ይሄ ብቻ አይደለም የሚደረገው ሰው ሊያገባ ሲመጣ ክርስትና ሊነሳ ሲመጣ ብር ክፈል ይባላል። ፋብሪካዎች ቢኖሩን የገቢ ምንጮች ቢኖሩን ይህን አናደርግም ነበር። ስህተት ነው ይሄ። ልክ ነው እንረዳለን። ሰበካ ጉባኤ ከየት አምጥቶ የካህናትን ደሞዝ አይከፍልም። ግን ይህን የገቢ ምንጭ አድርገን ቁጭ ነው ያልነው፣ አሁንም ማለት ነው። በጣም ነው የሚያሳዝነው። ይሄ ሰው ሊያገባ ሲመጣ ብር ማስከፈል ተገቢ አይደለም፣ የቤተክርስቲያን ትምህርትም አይደለም። ክርስትና ማንሱልኝ ካለ ስለምንቀድስ ስለምናጠምቅ ስርዓተ ተክሊል ስለምናደርስ ማስከፈል ተገቢ አይደለም። ቤተክርስቲያን እኮ የእናቱ ቤት ነች፣ እናቱ እኮ ነች። በእናቱ ቤት የሚከፍለው ነገር አይኖርም። የእናቱ ቤት ግን እንዳይጎል የቻለውን ያሟላል። ምዕመናንም የካህናት ደሞዝ እንዳይጎል ካህናቱ የሚገለገሉበት እንዳያጡ ማሟላት በግል ህይወታቸውም ሰዎች ናቸውእና ስለሚያስፈልጋቸው መደገፍ ያስፈልጋል። ከዚያ ውጭ ግን ይሄ የቤተክርስቲያን ትምህርት አይደለም። ከኛ ከኦርቶዶክስ ምን ይጠበቃል ካለን ስለ ስዕል በደንብ ማስተማር ተገቢ ነው። ለልጆቻችን እናስተምር። ስዕል ያለበት ቤት ስዕል ለስዕሉ ባለቤት ያለንን ክብር የምናሳይበት ስለሆነ ምግብ መመገብ፣ ከነጫማ መግባት ወዘተ ቧልት ጨዋታ ማድረግ አይገባም አይገባም። ስዕል ራሱን ችሎ የራሱ ልዩ ቦታ ሊኖረው ይገባል። መጀመሪያኛ ኦርቶዶክሳውያን ይህንን እናደርግ እናድርግ። ስለ ስዕል ቤተክርስቲያን የምታስተምረውን ጠንቀቀን እንረዳ። ይህንን ካደረግን በኋላ ሌሎች አሁን ባለፈው ሰሞን እንደተደረገው ሰይጣናዊ የሆነ ምን ታመጣላችሁ አይነት በሚል ስሜት ሲያደርጉ መከራከር እንችላለን። ተገቢ ሆኖ ምላሽ መስጠት እንችላለን ማለት ነው። ሰዎችን አንገልም፣ ሰዎችን አናጎሳቁልም። ለሰዎች ግን በቂ መልስ እንሰጣቸዋለን። ጌታ በወንጌል ይህን እንደሆነ ብታወቂ ስኖሮ አንቺ በለመንሽ ነበር ብሏል። እሱም የሕይወትን ውሃ ይሰጥሽ ነበር ብሏል። የድንግል ማርያም ስዕል ሕይወት ክርስቶስ ከእርሷ እንደተወለደ የሚያወሳ ስዕል ነው እንጂ የክርስቶስን ትምህርት የሚሸፍን አይደለም። ድንግል ክርስቶስን ነው ይዛ የምትታየው። ይሄኛ ትምህርት ነው። እነሱ ናቸው ከክርስቶስ ሌላ አላህት ይላሉ። ድንግል መጋቤ ሁሉ ፈጣሪ ሁሉ ክርስቶስ እኛን ለማዳን መምጣቱን ያበሰረችን ርግብ ነች፣ አብሳሪት ነች ድንግል ማርያም። እሷን ማየት ስዕሏን ማየት ክርስቶስን ማየት ነው። መልኳ የልጇ መልክ የእናቱን መልክ ስለሚመስል፣ ሐሳቧ እንደ ልጇ ሐሳብ ስለሆነ ስለዚህ ስዕል የሚቀድሰው ክርስቶስን የተቃወሙ ክርስትናን የተቃወመው ከዚህ አንጻር የሰይጣን ሐሳብ አስፈጻሚ ስለሆነ ለሰዎቹ በቂ ምላሽ መስጠት ነው። እኛ ግን በቤታችን ያለውን ጉድፈት ስህተት ልናጠረ ልናጣር ይገባናል። ለዛሬው ይበቃናል። ጥሩ ምንጭ ሚዲያን ተከታተሉ፣ ሰብስክራይብ አድርጉ። ለሌሎችም እንዲዳረስ ላይክ አድርጉ፣ ሼር አድርጉ። ስለነበረን ጊዜ የአምላካችን ስም የተመሰገነ ይሁን ይቆያል።